ሰላም ሰላም፣ ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ያለም ጫፍ፣ በያላችሁበት የሀገር ጥጉ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትራዊ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን እዚህ አዲስ አበባ ውስጥ በተለምዶ ቅዱስ ሚካኤል አካባቢ ተብሎ የሚጠራው ሰፈር አንድ ወጣት እንደ ለሊት ድንገት በተነሳ እሳት ሳቢያ አንድ አዛውንት አድናለሁ ብሎ እርሱ ሕይወቱን ስለማጣቱ ልነግራቸው ወደን ነው። የዚህ ወጣት ጉዳይ በማህበራዊ ሚዲያ ላይ ሲመላለስ አይታችሁታል። ከዚህ ጋር ተያይዞ ከወዳጆቹ ከጓደኞቹ ያገኘነውን መረጃ ልነግራችሁና ምንድን ነበር የተከሰተው የሚለውን ነገር ጠይቀን ከነሱ ያገኘነውን ወደ እናንተ ልናደርስ ወደን ነው። ደግሞ ለሌሎቻችሁም ጥንቃቄ ይሆናል ይረዳል ብለን ሆነን በማሰብ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ኮዲ በትትና ጠየቅን ክበሩልን። እናመሰግናለን። ምስሉ ላይ የምትመለከቱት ወጣት ይድነቃቸው ይባላል። ነዋሪነቱ በአዲስ አበባ አዲስ ከተማ ክፍለ ከተማ ወረዳ 6 ቅዱስ ሚካኤል ቤተ ክርስቲያን ጀርባ በቀድሞ አጠራሩ ቀበሌ 31 ተብሎ የሚጠራው ሰፈር ነው። ከሰሞኑ በቀናት በአንዱ ከቀን ድካሙ አረፍ ብሎ የሌት ሕይወቱን ለአምላኩ ሰጥቶ ሳለ ልክ ከሌሊቱ 9 ሰዓት አካባቢ ከነይድነቃቸው ቤት አጎራባች በኩል ድንገተኛ እሳት ተነስቶ ኑሮ ሰፈር መንደርተኛው ሁሉ ይጯጯህ ይዟል። ይህን የሰሙት የይድነቃቸው ቤተሰብም በድንጋጤ ተነስተው ሕይወታቸውን ሊያተርፉ ይሞክራሉ። ዛሬ ሕልፈቱን የምናወራለት የይድነቃቸው አክስትም ይድነቃቸው ሕይወቱን እንዲያተርፍ ካለበት ይሄዱና ይቀሰቅሱታል። ወጣቱም ከነበረበት ጥልቅ የእንቅልፍ ዓለም ውስጥ ክፉኛ ደንግጦ ይባንንና ሕይወቱን ሊያተርፍ በመሸሽ ውስጥ ሳለ እንደው ድንገት አንዳች ነገር ወደ ጭንቅላቱ ይመጣል። መጀመሪያ ከሰፈሩ ጓደኞች መካከል እሳቱን ማጥፋት ከዛ በፊት ግን አሁንም አንድ ነገር ጭንቅላቱ ስር ይመላለሳል። እንዲያ በዛ በሌሊት ሕይወቱን ንብረቱንም ለማትረፍ ወዲያ ወዲህ ከሚለው ጎረቤት መንደርተኛ ውስጥ አንድ ሰው ሳያይ ይቀራል። ወደ ጭንቅላቱ የመጡት ሰው እጅግ በእድሜ የገፉ አዛውንት ናቸው። ይድነቃቸው እኛን አዛውንት ትቶ አይኑ እያየ በእሳት ሲበሉ ለማየት የሚያስችል ድፍረትም ልብም የለውም እናም ከመሸሹና ሌሎች ሰዎች እንደሚያደርጉት ቀድሞ እሳቱን ለማጥፋት ከመረባረብ በፊት የኝህን አዛውንት ሕይወት ማትረፍ እንዳለበት ያስባል። ምክንያቱም እሳቱ በነሱ ጉልበት ሊጠፋም ላይጠፋም ይችላል። እሳቱ ሳያገኛቸው ቀድሞ ቢጠፋ እንኳን ጭሱ አፍኖ ሊገድላቸው ይችላል። እናም ጊዜ ሳያጠፋ በራቸውን ገንጥሎ ዘሎ በመግባት አዛውንቱን ከነ ህይወታቸው ይዞ መውጣት እንዳለበት በልቡ ይወስናል። ይድነቃቸው ይህንን ሲያስብ እሳቱ ከሚያስከትልበት ጉዳት በላይ ሲያሳስበውና ሲያስጨንቀው የነበረው አንድ ቤት ውስጥ ብቻቸውን ተኝተዋል የተባሉት አዛውንት ነገር ነበር። ወጣቱ አሁን ቆሞ ለማሰብ ጊዜ እንደሌለው አስቦ ዘሎ ወደ ቤት በመጠጋት በሩን ገንጥሎ ሊያወጣቸው ይገባል። በዚህ መሃል ነው እንግዲህ እጅግ ያልታሰበውና ያልተጠበቀው ነገር የተከሰተው። በሩ ላይ የነበረው የኤሌክትሪክ ገመድ ይወድቃል ይወድቅና የዚህን ብርቱና ደፋር ሰው ሕይወት ይነጥቀዋል። ይድነቃቸው ከነበረበት ጥልቅ እንቅልፍ ውስጥ ሲቀሰቀስ ጫማ እንኳን አልተጫማም ነበር። በዛ ላይ ሰፈርተኛ መንደርተኛ ሁሉ እሳቱን ለማጥፋት በባልዲም፣ በማስታጠቢያም፣ በደጅ መውጫም ብቻ ባገኘው ነገር ሁሉ ውሃ እያመጣ እሳቱ ያለበት አካባቢ ላይ ሁሉ ይደፋ ስለነበር ቦታው ሁሉ፣ ግድግዳው ሁሉ ርሷል። ይህ ነው እንግዲህ ይድነቃቸውን ሞት ያፋጠነው በባዶ እግሩ እርጥበት ላይ ሆኖ የኤሌክትሪክ ገመድ እላዩ ላይ ሲያርፍ የሚፈጠረውን ማሰብ ያን ያህል ከባድ ነገር አይደለም። ወቅቱ በአካባቢው የነበሩ ሰዎች ሁሉ በተፈጠረው ነገር እጅግ ተደናግጠው ኑረው ፊታቸውን ከእሳቱ ወደ ወጣቱ መለስ በማድረግ እንደምንም ብለው ወደ ሆስፒታል ቢወስዱትም የተጠራች ነፍስ ሆነች ነችና የብርቱ ወጣት ሰው ሕይወቱ ላትመለስ አለፈች። ትላንት እንደ ወትሯቸው ሁሉ ነገን ተስፋ አድርገው ትላንት እንደ ወትሯቸው ሁሉ ነገን ተስፋ አድርገው በነገ እንገናኝ በቃ ብለው ተሰነባብተው ደህና እደር የተባባሉ ወዳጆቹ ሁሉ የሰሙትን ማመን አልቻሉም። ሰፈርተኛውም ቢሆን እንዲህ ያለ አእምሮውን በንባብ አካሉን ደግሞ በስፖርት ያዳበረ ዝምተኛና ሰላምተኛ ልጅ እንዲህ ባለ መልኩ ሕይወቱ አለፈ ይሉትን ነገር ሲሰሙ ማመን አልቻሉም። ይድነቃቸው ዝምተኛ፣ እጅግ አንባቢ፣ ስፖርተኛና ትሁት ለሰው አዛኝ የነበረ ልጅ ነው ይሉለታል ወዳጆቹ። ከወጣቱ ሞት ጋር ተያይዞ ታዲያ እጅግ አሳዛኙ ነገር እርሱ እንዲያ አእምሮን እረፍት ነስተውት እየነበሩትና ባዶ ቤት ውስጥ ብቻቸውን ናቸው የተባሉት አዛውንት እንደ አጋጣሚ ሆኖ በእለቱ ቤት አልነበሩም መባሉ ደግሞ ሌላ እጅግ የሚያሳዝን ነገር ነው። እርግጥ ነው እርሳቸው እዛ ቤት ባይኖሩም ይድነቃቸው ግን ሊኖሩ ይችላሉ በሚል ሕይወታቸውን ታድጎላቸዋል ብሎ ማሰብ ይቻላል። ሕይወቱን ለኚህ አዛውንት ሲል ከፍሏል። ከይድነቅ ማለፍ ጋር ተያይዞ ታዲያ ከመሞቱ በፊት አግኝተውት በነገ እንገናኝ ተባብለው ከተሰነባበቱ ጓደኞቹ መካከል አንዱ እንዲህ ሲል ስሜቱን ገልጿል ይድኔ ገና በወጣትነት ማለፍህ ያሳዝናል ፈጣሪ ለወዳጅ ለዘመድህ መጽናናትን እንዲሰጥ እመኛለሁ ይላል ወዳጁ እንዴት ታምናላችሁ ማታ ይታችሁት አቅፋችሁት ሰላም ብላችሁት ደህና እደር ያላችሁትን ሰው ጠዋት ሞተ ብትባሉ ምን ትላላችሁ ይላል እውነት ነው ያሳዝናል ትላንት ሌሊት በሰፈራችን አዲሱ ሚካኤል ቤተ ክርስቲያን ጀርባ በተከሰተው ድንገተኛ የእሳት አደጋ ሁሌም ቀድመው የሚደርሱ ወጣቶች ከእንቅልፋቸው ነቅተው እሳቱን ለማጥፋት ተረባርበው እሳቱን በነበራቸው አቅም ሁሉ አጥፍተውታል። ይድነቃቸው ግን ከእሳቱ በላይ ሲያሳስበው ይድነቃቸው ግን ከእሳቱ በላይ ሲያሳስበው የነበረው አንድ ቤት ውስጥ ብቻቸውን ተኝተዋል የተባሉት አዛውንት ጉዳይ ነበር። እሳቸውን እዛ ቤት ውስጥ ብቻቸውን ጥሎ እሳት ማጥፋት አልተዋጠለትምና በሩን ገንጥሎ ሊያወጣቸው ዘሎ ገባ። ዘሎ በመግባት መካከል በሩ ላይ የነበረ ኤሌክትሪክ ገመድ ተበጥሶ ወድቆ የወንድማችንን ሕይወት ላይመለስ ወደ አምላኩ ሸኝቶታል። ሰው አተርፋለሁ ብሎ ራሱን ሰዋ። ያሳዝናል። አንተ መልካም ሰው፣ ጀግናው ወጣት እግዚአብሔር ነፍስን ከደጋጎች ጎን ከነ አብርሃም፣ ከነ ይስሐቅ፣ ከነ ያዕቆብና ከሌሎች ቅዱሳንና ሰማዕታት ጋር እያሳረፈልኝ። ልባችሁ ለተሰበረ ይህንን የመሰለ ወጣት ላጣችሁ ቤተሰቦቹ፣ የሰፈር ጓደኞቹ፣ ወዳጆቹ መጽናናትን ይስጣችሁ፣ ነፍስ ይማር ሲል ወዳጁ ስለዚህ ወጣት የተሰማውን አዘን ገልጿል። ሞት መቼም ለሁሉም ሰው የማይቀር እጣፈንታ ቢሆንም አንድ ወጣት ገና ብዙ የሚሰራበት ዕድሜው እንዲህ ባለ ድንገተኛ ነገር ህይወቱን ሲያጣ ለቤተሰብ መሪር ሐዘን ነው። እኛም ፈጣሪ የዚህን ወጣት ነፍስ በቀኛ ኖር ዘንድ ተመኘን። ለቤተሰቦቹ ለዘመድ አዝማዶቹ መጽናናትን እንመኛለን። እናንተም የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ ክብር ይስጠልን፣ እናመሰግናለን። ቤት የመግዛት እቅድ ያላችሁ እንኳን ደስ አላችሁ። እጅግ ቅንጡና ዘመናዊነትን የተላበሰው ዲዋን ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። የጠዋት ፀሐይና ውብ የሆነውን የከተማችንን እይታ ከቤት ሆነው ማየት የሚያስችል አዲስ እየተሰራ ባለው የኮሪደር ልማት እያሸበረቀች ባለችው አዲስቷ ለቡ ላይ በ65395 ካሬ ላይ በተንጣለለው መንደራችን ከባለ 1 እስከ ባለ 4 መኝታ ማለትም ከ71 እስከ 168 የካሪያ አማራጮችን አቅርበንሎታል። የአከፋፈሉ ሁኔታ እንዳያሳስቦ፣ በካሬ ከ78 ሺ ብር ጀምሮ በ8 ቅድመ ክፍያ እንዲሁም 60 የባንክ ብድር የተመቻቸላቸው ዘመናዊና ውብ መንደርን ይቀላቀሉ። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን።